የአካባቢያቸውን ሰላም ለማረጋገጥ ቁርጠኛ መሆናቸውን በጃራ መሠረታዊ የውትድርና ሥልጠና ተከታትለው የተመረቁ የሰላም አስከባሪ አባላት ገለጹ። በራስ አቅም የክልሉንና የዞኑን ሰላም ለማረጋገጥ የሚሰሩ ስራዎች ተጠናክረው እንደሚቀጥሉ የሰሜን ወሎ ዞን አስተዳደር አስታውቋል። መስር ጀማል ከመጋ ሰሜን ወሎ ዞን ሁሉም ወረዳዎች ከተማ አስተዳደሮችና ወልዲያ ከተማ አስተዳደር ተውጣጥተው በጃራ መሠረታዊ የውትድርና ስልጠና ሲከታተሉ የቆዩ የሰላም አስከባሪ ኃይሎች ስልጠናቸውን አጠናቀዋል። አሜሪካ ያነጋገራቸው ተመራቂዎች በስልጠናው ያገኙትን ወታደራዊ ክህሎት የሀገራቸውንና የአካባቢያቸውን ሰላም ለማረጋገጥ ዝግጁ መሆናቸውን ተናግረዋል። ጥቃት መከላከል ነው ስልጠና ላይ ይህ ስልጠና ማለት ያው እዚህ ብለን መመካት ወቅት ናል ማለት ነው። ጠላት የያዛቸውን አካባቢ ነጻ ማውጣትና በበሄድበት ተከትለን ማራትና ሰላም ወደ ሀገራችን መመለስ ቁርጠኛ ነው። እስካሁን የነበረው ስልጠናችን በጣም ደስ ይላል። ዛሬ ምረቃ ላይ እንገኛለን። ምረቃ ላይ ከወጣን ደግሞ እንግዲህ ክልላችንን ነጻ ለማድረግ እንጥራለን። ከዚህ በላይ ምንም አይነት ነገር ይኖራን ብለን አናስብም። እኛ ብዙ መሰናክሎችን አልፈናል። ነገ ነገ ወዳን ወደ የሃዳችን እንቀላቀላለን ብዬ አስባለሁ። በያዳችን በተቀላቀልንበት ወቅት ላይ የሚደርሰን ቀጠና ሸፍነን አገራችን ክልላችን ነጻ ለማውጣት እንሞክራለን። የሰሜን ወሎ ዞን ምክትል አስተዳዳሪ ታምራት ንጋቱ ዞኑ የገጠመውን የሰላም ጦት በዘላቂነት በራሱ የጸጥታ ኃይል ለማረጋገጥ ለሚያደርገው ጥረት ተመራቂዎቹ ትልቅ አቅም እንደሚፈጥሩ ገልጸዋል። ሁላችሁም እንደምታውቁት በክልላችንም ሆነ በዞናችን ያጋጠመ የውስጥ የጸጥታ መደፍረስን ተከትሎ በርካታ ሁነቶች እየተስተናገዱ ነው ያሉት። ይህን ሁኔታ ወደ በለጠ ሰላም በማሸጋገር እና ዘላቂ ሰላም በማረጋገጥ የሚያስችል ስራ እንደ ዞን መንግስት አቅደን እየሰራን ነው የምንገኘው። ይህን ስራ ስንሰራ ደግሞ በተለይ ደግሞ የአካባቢ ጸጥታ ሊያስከብር የሚችል የሚሊሻና የሰላም አስከባሪ ሰልጣኞችን በየወረዳው እየመለመን ማጠናከር ነው። ስለዚህ አሁን እየተከተልን ያለነው አጠቃላይ አካሄድ የመጀመሪያው የነባረውን ሚሊሻውን የነበረውን ሚሊሻ በአመለካከት እያስተካክልን መሄድ ነው። በሌላ መልኩ ደግሞ አዳዲስ የሚኒሻ አባላቶችን ወይም ሰላም አስከባሪዎችን ከሕብረተሰቡ እየመለመል እያሰለጠን ወደ ሰላም ማስከበርና ወደ ሕግ ማስከበር ስራ እንዲሰማሩ ማድረግ ነው እየሰራ። ስለዚህ ይህን በመስራታችን በቀጣይ በዞን ውስጥ አሁን ካለው የመከላከያ ሰራዊት አካባቢያችንን ሙሉ በሙሉ እየተረከብ በቀጣይ ዘላቂ ሰላምን ለማረጋገጥ ትልቅ ፋይዳ ይኖረዋል ብለን እናስባለን። በብልጽግና ፓርቲ የሰሜን ወሎ ዞን ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ከድር ሙስጠፋ ተመራቂ ሰላም አስከባሪዎች የዞኑን ሰላም ለመጠበቅና ለማጽናት በኃላፊነት የሚጠበቅባቸውን ግዳጅ እንዲወጡ መልዕክት አስተላልፈዋል። የዞናችን ህዝብ ተማሯል፣ ሰላም ናፍቆታል፣ ልማት ርቦታል። ስለዚህ ህዝባችንን ከጸረ ሰላም ኃይሎች ልንጠብቀውና ሕግ ልናስከብርለት ይገባል። ካሁን ቀደም በዞናችን በተሰራው የህግ ማስከበርና የፖለቲካ ስራ የተገኘው ውጤት እንደተጠበቀ ሆኖ ይህን ጽንፈኛና ዘራፊ ቡድን ከገባበት ገብቶ ድባ መምታት የሰላም አስከባሪዎቻችን ቁልፍ ተልእኮ ይሆናል። የአማራ ክልል የሚሊሻ ጽህፈት ቤት አማካሪ ጎሹ ስንቴ በችግሮች ሳይበገሩ ስልጠናቸውን በብቃት ማጠናቀቃቸው ነገ የሚሰጣቸውን ተልዕኮና ኃላፊነት በብቃት እንደሚወጡ ማሳያ ነው ብለዋል። ይህን ስልጠና በከፍተኛ ወኔና ትግል የአገር መከላከያ ሰራዊት ጀግቦች የአገር መከላከያ ሰራዊት እየሰጠው ይገኛል። በስልንም ራሳቸውን ገንብተው ራሳቸውን አስተካክለው በቁጭትና በወኔ የሰለጠኑ ስልጠና ነው። ይህ የሚያሳየው ቁርጠኛ የዓላማ ጽናት ያላቸው እና ተነሳሽነት ያላቸው የገጠመንን ችግር በተነሳሽነት ለመፍታት የሚሰሩ መሆኑን የሚያሳይ ነው። ክልሉ ከገጠመው የሰላም መደፍረስ እንዲላቀቅ የድርሻቸው እንዲወጡም ለተመራቂዎች አቶ ጎሹ መልእክት አስተላልፈዋል።